በብቸኝነት ክር ላይ ሁሉ ያነጣጥራል። ተኮስኩ ቢል እንኳን ጎበዝ ነኝ ባይ እስከ ህልፈት ዓለም ይስታል። ክሩ እንኳን ቢኖርም ለተመልካች አይታይም። ማታ ሦስት ሰዓት ተኩል የፎቶግራፍ አልበሜ ቦርሳዬ ውስጥ ይነጥራል። ቦርሳዬ ብብቴ ስር ይነጥራል። ነፋሱ ቀዝቃዛ ነው። ወደ እኔ የሚነፍሰው ብቻ ይሁን፣ ቆዳ ጫማዬ እንደ ፈረፋንጎ ይጮኋል። ይህም የማላውቀውን የማያውቀኝን ይቀሰቅሳል። የእንግዳ ሰው ጆሮዎች ወደ እኔ አቅጣጫ ቆመው ያዳምጣሉ። ስለ ምን ቤቴ በቶሎ ዶርሳለሁ? ተኝቼ ለማለም ሁልጊዜ ማለማለሁ። ለማንም ያልሆነ ቦታ ያውም የሰው ታክሲ ውስጥ እንኳን ሆኜ አይኖቼን ከድኛለማለሁ የምወዳቸው ሁሉ ትተውኛል። እኔ ምሻር ነኝ። የተሰነጠቀች ልቤን የትኛውም ሲሚንቶ የትኛውም ሙጫ የትኛውም ፈገግታ የትኛውም ማቀፍ ወደ ነበረችበት ጠግኖ አይመልሳትም። የተደፋ ውሃ ራሱ ተመልሶ ይዘገናል። ስሌት አበላሽቻለሁ ወይስ ስሌቴን አበላሽተዋል? በህልሜ እንኳን ታሳድዱኛላችሁ። በነበረችኝ አንዲት ልብ እስከሚበቃኝ ወድጄባታለሁ። እንደ ጽድ ጫፍ ቅርንጫፎች ጭንቅላቴ በነፋስ የሚነቃነቅ ይመስለኛል። እዚህ ብቻ ይንጓዛለሁ። የለመድኩትን መንገድ እንደ እንግዳ ሰው ረግጣለሁ። ልጅነቴን አልጨረስኩ ይሆን? ያልገባኝ ነገር አለ። ይሄ ሁሌም መጓዣዬ ነው። የመንገዴን ርዝመት በልቦናዬ የጠጠሮቹንም ብዛት አውቃለሁ። እግሬ ግን እንደ እንግዳ ይረግጣል። ጨለማው አቅፎ ያባብለኛል። ወደምጠላው ተሸሽጌያለሁ። እምጠላው ውስጥም እሸሽቃለሁ። በቆሸሸ የትዝታዬ ድሪቶ ይህቺ ትንሽዬ እድሜዬን ተጠቅልያለሁ። እንደ ተረገጠ የሸረሪት ድር ተጣብቄ ከነበርኩባቸው ጥጎች ተፈልቅቄ እውጥቻለሁ። እግሮቼ ጥላሸት ተቀብተዋል። ምሁርነቴ በቀዳዳዎቼ እንደ ላብ ይወጣል። ከጥርሶቼ የማይማርክ ሳቅ ይፈልቃል። ፊቴ እንደ ቆሻሻ ምንጭ ደፍርሷል። የመነሻ ጽዳቴን ተጠራጥሬ ያለሁ ከዋክብቶች አይን አላቸው ካላቸው እምባ ያወጣሉ። እኔን ሲያዩኝ ያለቅሱታል። ጠብታዎችን ነፋስ ወደ ውቅያኖስ ይወስዳቸዋል። ማንም አያቸውም። ይህቺ ምንድናት? የሞተች ድመት ሶስተኛ ቀኗ አራተኛ ቀኗ ቁጫጮች እንኳን ትተዋት አልሄዱ ይሆናል። ዝንጎች ጸጉራቿ ውስጥ ይሯሯጣሉ። አንዱም ይተኛል፣ አንዱም ያገጠጠ ጥርሷን ይልሳል፣ አንዱም የኤሌክትሪክ ሽቦዎች ላይ አሻንጉሊት ፓራሽቶች ይወዛወዛሉ። እኔን ሲያዩ ያኮበኩባሉ። እንደ ቆለጥ ባንጠለጠሉት ድንጋዮቻቸው ወደ እኔ ይንሳፈፋሉ። በመንገዱ መብራት እሳትራቶች በክንፋቸው ይንተባተባሉ። እኔን አያዩኝም። ካዩኝ ክንፋቸውን ስለው እንደ ግልገል አንሳ እንደ ጭልፊት ይወርዱብኛል። የአቶ አታላይ ሉካንዳ ቤት እንዴት ያበራል። ሆዶች ይጋብዛል። ከባድ ካፖርት የደረቡ ሰው የጭን ስጋ ያስመዝናሉ። ሳንቲም እንደገባ ሳንቲም እንደገባበት የእንጨት ባንክ ጡት ይጮሃል። ማህጸኔ ቅርፊት ሆኗል። እንደ ገሞራ የሚያቃጥሉ ወንዶች አድርቀውታል። ጨለማ ውስጥ በጥቁረቱ የደመቀው ተራራ በብብቱ እንደ ሽንት የሚፈስ እንደ ሽንት የሚጭረቀረቅ ቀዝቃዛ ወንዝ ደብቋል። እነዚያ ከጨለማው የበለጠ ጠቁረው እያወሩ የሚመጡት ሰዎች እነማን ናቸው? ከጠቆረ የእናቴ ማህፀን ወደ ጠቆር ዓለም ለእኔ መዓልት የለም። ረዥም የጨለማ ቱቦ ነው። ዐይኖቼ ከበቀሉባቸው ኪሶቻቸው ወጥተዋል። በድስቶቹም አፈጣለሁ። እነዚህ ሰዎች ማን ናቸው? ሶስት ሰዎች ቀረቧትና አንዱ አፏን ያዛት፣ ሁለተኛው ጸጉሯን ወደ ኋላ ጎተታት፣ ሦስተኛው ረጅም የሚያብለጨልጭ ቢላ ዓይኖቿ ፊት ለፊት አወጣባት። ወደ አንድ ከጨለማዎች የጨለመ ጥግ እየሳቡ ወሰዷት። አንዱ እንዲህም አላት። አንዲት ጩኸት የለችም። እሱ የያዘውን ቢላ ታያለሽ። ጥርሱን ነክሶ ድምፁን ዝቅ አድርጎ በማስፈራራት መሬት ላይ ከጣሏት በኋላ ሌላኛው ቀሚሷን ገልቦ ፊቷን አለበሰው። እነዚህ ሰዎች ማን ናቸው? አንደኛው ቢላ፣ ሁለተኛው አፌን፣ ሶስተኛው እኔ ላይ። አልበሜ ቦርሳዬ ውስጥ ይደንሳል ቦርሳዬ መሬቱ ላይ ስልት ይዞ ይፈራገጣል ይወዱኛል ወይ ሱስ ነው በፊት ጨለማ የሆነ ግን ብርሃናማ የመሰለኝ አንድ ጊዜ ነበር ያኔ ሁለት ሰዎች ወድጄ ነበር ባሌና ወዳጄ ሁለቱም ሰዎች ጠሉኝ ሁለት ሰዎች መውደድ መጥፎ ነው መውደድን በአንድ ሰው መወሰን ይቻላል ልቤ ወደ ሁለቱም ይበር ነበር ዛሬ ዛሬ ክንፎቹን አጥፎ መንገድ ዳር ወድቋል። አለት ሆኗል። እንዳሁኑ ያሉ አላፊና አግዳሚዎች ያነሱታል። ወዳጄ የሚጠላ አልነበረም፣ ባሌም የሚጠላ አልነበረም። ባሌ ወዳጄን አልወደደውም፣ ወዳጄ ባሌን አልወደደውም። እነዚህ ሰዎች ማን ናቸው? ወዳጄን እንዳልተው ወደዋለሁ፣ ባሌንም እንዳልተው ወደዋለሁ። የደስ ደስ ያለኝ ሆኜ መወለድ የከፋ የወንድ አይን ውስጥ ቀድሞ መግባት እኔ የፈጠርኩት ክፋት ሆነ። ሰላም አጣሁ። መምረጥ ነበረብኝ፣ ከሳምባሽ ወይም ከልብሽ። ከአንድ በላይ መውደድ ሕገ ወጥ ነበር። ህግም አሳዶኝ ወደ ወዳጄ ሄድኩ። እሱም ተወኝ። ምን ነው ከአንቺ ጋር አብሮ መኖር በሕይወቴ የምመኘው ዋና ነገር ነው አላልከኝም ነበር ብለው ስጋሽ እንዳይርቀኝ የወደድኩሽ መስሎኝ እንድትቀርቢ ነው አለኝ። አውጥቶ ይቺን አቅጭ እንኳን አላለኝም። ስሜቱ ወደዚህ የሚሄድ ነገር አወራኝ። ወደ ባለ ሄድኩ ሳቀብኝ። አንቺን ወንድ በተመለከተ ቁጥር ነፍሴን ቅናት ይበላት ነበር፣ ሌላ ሚስት አገባው ብሎኝ አዲሱ ሚስቱን ሶፋ ላይ እንደ ተደረደረች አሳየኝ። ጥዬ ወጣው። ሳያፈቅሩኝ የተኙኝ ነበርን አልኩ። በስጋዬ በጉድጓዴ የተመዘንኩ ነኝ አልኩ። እኔ ሳልወዳ አልችልበትም ሳሎድ መስራት ይከብደኛል። እንዴት ሳሎድ፣ እንግዳ፣ ምን ተፍረት ወደ ግላይ ጋብዛለሁ። አሁን እየተጠራጠሩ ይተኙኝ የነበሩትን ባልና ወዳጄን ሳስብ አዳም ከስጋ ብቻ ነው የተሰራው እንዴ እላለሁ። ሔዋንስ ቄራ ብቻ ነበረችን እላለሁ። በሳቅ በጨዋታ፣ በወዳጄ ነሽ፣ በባለቤቴ ነሽ ከልለው ደፈሩኝ። የምኞቴን አልኖሩኝም። አንሶላዬ አንሶላቸው፣ ብርድ ልብሴ ብርድ ልብሳቸው አልነበረም። በሁለት እግር አልጋ ላይ ነበር የተኛሁት። በአንድ ጡታቸው ነበር ያቀፉኝ። በአንድ አይናቸው ነበር የሚያዩኝ። የሚያታልል ሳቅ፣ የሚያታልል ፍቅር፣ ቢላ ነው እነዚህስ። በቢላ ተከልለው ሱሪያቸውን ይፈታሉ፣ ዚፖቻቸውን ይተረትራሉ፣ እቆሙበት በጥጋብ ያቃስታሉ። ቆላ አቋርጦ እንደመጣ ቡቻ ያለከልካሉ። ስጋዬን እንደ ቫስኮ ደጋማ ይፈትሹታል። እኔ ግን ባዶ ነኝ። ማህጸኔ ውስጥ ፍቅር የሚሞቅ ስርቻ የለም። መልካም የስጋ አግዳሚ ወንበሮች ተደርድረውበታል። ማንም እንግዳ መጥቶ ያርፋል። የሚያስተናግደው ግን የለም። አልበሜ ውስጥ የሁለቱ ፍቅረኞቼ ፎቶግራፎች አሉ። ባሌ እኔንም ልጄንም አቅፎ እናቴን እወድሻለሁ ያልኳት እውነት ይሁን ልጄን አባቱ ሰብኮት ነው መሰለኝ። በመንገድ ስንተላለፍ ይገላምጠኛል። ወይንስ አባቱን ፈርቶ በአካል እየሸሸኝ በልቡ እየወደደኝ ነው? አልበሜ ውስጥ ባሌ ልጄንም እኔንም አቅፏል። ወዳጄ እኔን አቅፏል። ብዙ ፎቶግራፎች ግን ራሴን ውስጥ ተሸክሜ ሄድለ ቀልድ፣ ፌዝ፣ ቧልት መሀል ብቅ የሚል የቢንጎጣ ነኝ። ዘፈኔ ራሴ ውስጥ ሞቷል። አአ፣ እንዴት ያማል! ጡቶቼን ገንጥለው ሊወስዷቸው ነው። የሴት ልጅ ባንዲራ የምርኮኛ ሁለተኛው እኔ ላይ ሶስተኛው ቢላ አንደኛው አፌን እነዚህ ሰዎች ማን ናቸው? የአቮካዶ እግሮች የቤቴን በር ይደበድባሉ። ቤቴ ውስጥ ገብተው ትፋታቸውን ጥለው ይወጣሉ። ብርድ ልብሴን ቀድጄ ይጸዳዳለሁ። አስሬ ጸጉሬን ይጎትታል። ለነገ ጤፍ እንጀራዬ ስጋዬን አስቦካለሁ። የቤቴን በር ከፍታለሁ። ሁሉ ሴት እንደዚህ ሆኖ እንዲህ ስ እንደ እኔ ጠልቶታል። ቦርሳዬ አሸዋ ላይ ይዘላል። በሚቆረቁረኝ ጀርባዬ እንደ ሰዓሊው እንደ ማቲሲ ልጃገረዶች ተኝቻለሁ፣ ደረቅ ሳር ይውጋኛል። ጀርባዬን እንዴት አመመኝ! ለምን ትተውኝ አይሄዱም? መቀመጫ አቧራ ላይ የማይነበቡ ፊደላት ይጽፋል። መጨረሻው አንድ ነው። ወደ መጨረሻው የሚወስዱት መንገዶች ህልቁ ናቸው። መጨረሻው አንድ ከሆነ ልዩነቱ ምንድን ነው? በፊት ተታልያለሁ፣ አሁን አልታለልም። ጥላቻን ከናክተው አቅፋታለሁ። እግሮቼ አየር ላይ ፊደላት ይጽፋሉ። ሆሄያቱን ነፋስ አየር ይወስዳቸዋል። ማንም ምጣይን አያነብም። ለአጭር ጉዞ ረዥም መንገድ እሄዳለሁ። ቱቦ ውስጥ ጮኋለሁ። በወዲያኛው በኩል ጆሮ የለም። ጉሮሮ ያቅም አጥሮት ያልበዋል። ተረት ምን ብታፈገፍጌ ከግድግዳ ታልፌ፣ ተስፋ ለማይሰጥ ዘፈን ዳንኪራ መታለሁ። ማናቸው የማውቃቸው ይመስለኛል። ቀሚሴ ከአይኖቹ ላይ ተንሸራቶ ወረደ። አይኖቼን አልገለጥኩም። ጭንቅላቴ ውስጥ መጨረሻ የሌለው የወንዶች መስመር ያለው? ሰማይ ላይ የቆመችው ጨረቃ ኩርማን ትሆን ይሆናል። ሰይጣን ገምጦላት ሄደ። እኔ እንደ ጨረቃ ነበርኩ። የተበላሸ ስጋዬን አበላሹ። አልበሜ ቦርሳዬ ውስጥ ተኝቷል። አልበሜ ውስጥ ፎቶግራፎች አሉ። ይህን ሁሉ ስሆን አልበሜ ውስጥ ያለው የባሌ ምስል ይስቃል። አዲስ ነገር እንዳየ። አልበሜ ውስጥ ፍቅረኛዬ ሲስም በሚነክስበት ጥርሶቹ ይስቃል። በጣቶቹ አንገቴን ይቆቁጣል። እኔም እስቃለሁ። እዚሁ ያሉት ሶስቱም ሰዎች ይስቃሉ። በጀርባዬ እዚ ያለሁበት እቆያለሁ። ሶስቱ ሰዎች እየተንሾካሾኩ ሄዱ። እኔ የምትጮ መስሎኝ ነበር። እኔም ፈልጋለች ፈልጋለች። እዚህ በጀርባዬ ተኝቻ አዝናለሁ። በተገለበ ቀሚስ ወደ ጉያዬ ነፋስ ይዘምታል። ሶስቱ ጥላዎች እየሮጡ ሄዱ። ቀስ በሉ ልላቸው ፈለግኩ በአካባቢ ያለው ነፋስ ሁሉ የሞተ መሰለኝ። እኔም ወደ መቃብሬ ለመጨረሻ ጊዜ የምዘምት። ጭኔ ላይ የተጣበቁት አሸዋዎች ትሎች መሰሉኝ። ወደ ታች ልቁጥር። አስር ዘጠኝ ስምንት ሰባት ስድስት አምስት አራት ሶስት ሁለት አንድ ዜሮ